እኔ እንደ ወጣት ጦርነት አልደግፍም፣ ግን እኔ ጦርነት አለመደገፌና ጦርነት አለመፈለጌ ጦርነቱን የሚያስቀረው አይመስለኝም። በታሪክ እንዲህ ደም የጠማው ድርጅት ወደፊትም ይፈጠራል የሚል ግምትና እምነት እኔ የለኝ። በጣም ደም ጠምቶታል ህወሓት፣ በጣም እያክለፈለፈው። ሁለቱ ቡድኖች አብረው የቆሙት ሁለቱም አሉብኝ ከሚሉት ስጋትን አንጻር ነው እንጂ የአንዳቸው መጥፋት ለአንዳቸው መቀጠል የህልውና መሰረት አድርገው የሚያስቡ ቡድኖች ናቸው። ያኔም ግን ህዝቡን ከሃያ ዓመት በፊትም የነጠሉት ህወሓትና ሻቢያ ናቸው። አሁን ደግሞ ህዝቡን አብይ ልነጥለው ነው ብለው ያስታረቅን የሚሉትም እነሱ ናቸው። እንዲህ አይነት ድንበር ተሻጋሪ ድንቁርና በዓለም ታሪክ ታይቶ አያውቅም። ሻቢያ የኢፌድሪ መንግስት ይመጣብኛል፣ ይወረኛል የሚል የሰርቫይቫል ስጋት አለበት፣ ይፈራል፣ ተንበጫብጫል። ስለፈራ ነው እንዲህ አይነት ስራ የሚሰራው። ህወሓት ከቀጣዩ ምርጫ በፊት የሆነ ነገር ካልፈጠረ እንደሚከስም የሞት ሰርተፍኬቱ ተረጋግጦ እንደሚሰጠው በደንብ ያውቃል። ይሄ ጦርነት አሁን እኛ እንደምንለው ህወሓት እብድብድ ተጫውታ ከገባችበት እንደዚህ በገመድ ራስን አንቆ የመግደል ያህል ፖለቲካል ሱሳይዳል ነው የሚሆነው። እነኛ ኃይሎች ግን ከግምት ውስጥ ያላስገቧቸው ወይ ደግሞ ከግምት ውስጥ ማስገባት ያልፈለጓቸው አበይት ጉዳዮች አሉ። ቀውስ ከተጀመረ ጦርነቱ የኢሳያስ ነው። ቀውስ ከመጣ ቀውሱ የኢሳያስ ነው። ስለዚህ ማንም እዚህ ጋራ ለጋራ ተራራ ለተራራ ብሎ አይሯሯጥም። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ አላችሁ ወይ? ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ላይክ ሼር ሰብስክራይብ አድርጋችሁ መጀመሪያችሁን ግን እርግጠኛ ሁኑ። ላለፉት ሶስት ቀን ጠፋ ብለን ነበር። እንግዲህ የፈለጋችሁኝ ያስፈልጋችሁኝ እጅግ አድርጌን ማመሰግናችሁ ሽ የሆናችሁ ኤክስፖርት ስታንዳርድ የሆናችሁ ሰዎች ናችሁ እዚህ ያላችሁት እና ስለፈለጋችሁኝ፣ ስለጠየቃችሁኝ የት ሄድክ ነው ስላላችሁ በጣም አድርጌ አመሰግናለሁ። ላለፉት ሶስት ወራት ያለማቋረጥ ስለነዝንዣችሁ ነበርና ላሳርፋችሁ ብዬ ለእናንተ ማሰብ ነው እንጂ እኔ ለማረፍ ፈልጌ አይደለም። ለእናንተ ብዬ እንደዛ ነው። አይቀልስቀል ነው አለን። አለን ተመልሰናል። አሁንም ጠንካራ ያሉ ጉዳዮችን ማንሳታችንን እንቀጥላለን። ዛሬ በቆይታችን ኤርትራ ትጠፋለች፣ ኢሳያስ ጦሩን አስጠጋ፣ ጦርነቱ አይቀርም አይቀርም አይቀርም የሚለውን ጉዳይ ተያያዥ አድርገን የምናነሳ ነው የሚሆነው። እንግዲህ ባለፉት ሶስት ቀናት አበይት በርካታ ፖለቲካዊ ጉዳዮች ተፈጽመዋል። ያላነሳ ናቸው ያልተመለከት ናቸው የተለያዩ ጉዳዮች አሉ፣ ግን አንዳንዶቹ ጋርቤጅ ዝም ብለን አንስተን ልናነሳላቸውም አይገባ። ትሬንድ ነው ይመስለው አንዱ አንዱ አንዱ አንዱ የብሎኝ ነበር። ትሬንድ አገሪቱን ሞልቶታል። እና ከነኛ ሰዎች ጋር ልፍያ መግጠም በራሱ ያስጠላ እንትን ነው ያለው ምንም እንትን ነው የሚለው። አሁን አቶ ገዱ ሚዲያ ላይ መጥተው ነበር፣ ብዙ ነገር ብለዋል። ደግነቱ እኔ አማርኛ ስለማልችል ገዱ ያሉን አልሰማሁም። አማርኛ አለመቻል የጠቀመኝ እንጂ ገዱ ያለው ነገር በጣም ነው እንትን የሚለው በጣም በቃ አማርኛ አልችልም፣ እኔ ለዛ አልሰማሁም። ገዱ ያሉት አማርኛ ለመቻሪ የጠቀመኝ የተቀመኝ እንጂ ገዱ ብዙ ነገር እንዳለ ሰዎች ሲበሳጩ አይቼ እንዲህ ፊታቸው ላይ እኔ ስላልሰማሁ ተውኩት። ምን እንደሚያወራ ራሱ። የሆነ አንድ አንድ ሰው ክብረ ቢስ ለመሆን ነው የተፈጠረው፣ ታውቃለህ? እንዲሁ ዝም ብሎ ክብረ ቢስ ለመሆን ነው የተሰራውና እነሱን እንተዋቸው። የተሸናፊ ጨዋታ ነው ይሄ አጉል፣ ባለፈው ያልኳችሁ ያላተረፉበት ድራማ፣ ትርፍ የሌተገኘበት ተውኔት አይነት ይሄ ሰነፍ ደራሲ የጻፈው ቃለ መነባንብ ምናምን ነው የሚመስለው። በስተ መጨረሻ ላይ ትርፍ እንደሌለው የሚያሳብቅ ብሎኝ ነበር ብሎኝ ነበር። በቃ እምነት ከታጣ ሰው አላምን ካለ የሆነ ሰው ብሎ እከሌ አልታመነም፣ የታሰበውን ያህል እክል አልፈጠረም፣ እስቲ በሌላ ሰው እንሞክር፣ እከሌ ተቀዶ ነበረ፣ ግን ሕዝብ ሊቀበለው አልቻለም፣ እስቲ በሌላ ቀዳዳ እንታገል አይነት ነገር ይሄ። ሳህን ቀያይሮ ማንቆርቆሪያ ለዋወጦ ድስት ገልብጦ የመምጣት አጉልፊያ ነው እና እነሱን መተው ነው። ይልቅስ ሻዕቢያ ያው ተኝታ አታድርም። ሻዕቢያ ተኝታ አታድርም። ጠቅላይ ሚኒስትሩ ኢትዮጵያ ጋዝ ለገበያ ታቀርባለች፣ ህዳሴን ታስመርቃለች፣ በቅርቡ የማዳበሪያ ግንባታ እንጀምራለን የሚሉት ተስፋ ሰጪ ነገሮችን ያወራሉ። የእሳቸው ጠላቶች ደግሞ ጎራ ይጎረጉናሉ። ማቿ ህወሓት መቼስ አታርፍም። ማቿ ህወሓት መቼስ አታርፍም። የእሷንም ጉዳይ እያይዘ እናነሷለን። ጌታቸው ረዳ ምናልባት ባለሳሳት አንዳንድ ምንጮች እንደሚጠቁሙት ከተፈናቃዮች ጋር ለመነጋገር ሁመራ ገብቷል በዛ በኩልም የተወሰኑ ነገሮችን የምናነሳ ይሆናል ግን ህወሓትና ሻዕቢያ ላይቀር ያለ አንዳች ጦርነት እንዳለ የሚያሳብቅ ይመስላል እኔ እንደ ወጣት ጦርነት አልደግፍም ግን እኔ ጦርነት አለመደገፌ እና ጦርነት አለመፈለጌ ጦርነቱን የሚያስቀረው አይመስለኝም። የጊዜ ጉዳይ ነው እንጂ እነኝህ ሰዎች የሚጠፉበትን እሳት መለኮሳቸው የሚቀር አይመስልም ጠቅላይ ሚኒስትሩ ባለፈውም ማክሲመም እየታገስ ናቸው ነው ብለዋል እና የጠቅላይ ሚኒስትሩ ማክሲመም ትግስት ካለቀ ምንድን ነው የሚፈጠረው? እኔም ባለፈው ስላችሁ ነበር፣ ህወሓት እንዋጋ እንዋጋ እንዋጋ እንዋጋ እያለ ነው። በጣም የውጊያ አራራ ላይ ነው ያለው። ጠምቶታል፣ ደም ጠምቶታል፣ አክለፍልፎታል። በታሪክ እንዲህ ደም የጠማው ድርጅት ወደፊትም ይፈጠራል የሚል ግምትና እምነት እኔ የለኝም በጣም ደም ጠምቶታል ህወሓት፣ በጣም እያክለፈለፈው እና ከሻዕቢያ ጋር ሰሞኑን የሚያደርጉት እንቅስቃሴ ይህንን የሚያሳይ ነው። አያያዛቸው በሙሉ ወደዛው እንደሆነ ያስታውቅ እንዲሁ ያስታውቃሉ። አይታቸው ያስታውቃሉ፣ እንቅስቃሴያቸው ያስታውቃል። ታደሰ ወረደም የሆነ ነገር እያለ ነው። ያው የታደሰ ወረደ እንትን እንቅስቃሴ ወልቃይት ጋር ባለው ጉዳይ የሚያያዝ ነው። ህዋቶችና ሻዕቢያ ድንበር ከፍተው የህዝብ ለህዝብ ግንኙነት እያሉ በድንበር የሚያደርጉትን ግንኙነት እያያችሁት ነው። እኔ ይህንን ጉዳይ ባለፈውም ሳነሳላችሁ ነበር፣ ይሄ ግንኙነት የህዝብ ለህዝብ አይደለም፣ ታጣቂ የማስገባት ነው ብዬ ነበር። አሁን የሚቀጥለው እሱ ነው። በጣም በእርግጠኝነት ግን ሁለት ነገር ሊሆን ይችላል። አንደኛው ለሁለት ነው የሚከፈሉት። ከህዋት ወገንም ከሻዕቢያ ጋር መስራትን እንደ ኃጢአት የሚቆጥር ከሻዕቢያ ወገንም ከህወሓት ጋር መተባበርን እንደ ውግዝ ተግባር የሚመለከት ኃይል ቀላል የሚባል አይደለም። ሁለቱ ቡድኖች አብረው የቆሙት ሁለቱም አሉብኝ ከሚሉት ስጋትን አንጻር ነው እንጂ አንዳቸው ለአንዳቸው ከባድ የአደጋ ምንጭ ናቸው። አንዳቸው ለአንዳቸው፣ የአንዳቸው መጥፋት ለአንዳቸው መቀጠል የህልውና መሰረት አድርገው የሚያስቡ ቡድኖች ናቸው። እንዲሁም ደግሞ የማይፋቅ የዘመን አጥላቻ የማይረሳ ዘመን ተሻጋሪ ቂም የማይተው ድንበር ዘለል የበቀል ታሪክ አላቸው ሁለቱ የፖለቲካ ኤሊቶች። ህዝብ ለህዝብ ሊዋደድ ይችላል፣ ይዋደዳል። ማን ተጠላልቶ አያውቅም? ያኔም ግን ህዝቡን ከ20 ዓመት በፊትም የነጠሉት ህዋትና ሻቢያ ናቸው። አሁን ደግሞ ህዝቡን አብይነት ጥለው ነው ብሎ የሚያስታረቅን የሚሉትም እነሱ ናቸው። እንዲህ አይነት ድንበር ተሻጋሪ ድንቁርና በዓለም ታሪክ ታይቶ አያውቅም። ግን እነኚህ ኃይሎች ስሊፐር ሴላቸው ቢያስገቡም ለሁለት በተከፈለ ስለ ልቦና ነው የሚያስገቡት። አንዳቸው ይመጣብኛል የሚል ጥያቄ አላቸው። አንዳቸው ጨርሰን እንጠፋለን የሚል ጥያቄ አላቸው። ሻቢያ የኢፌድሪ መንግስት ይመጣብኛል፣ ይወረኛል የሚል የሰርቫይቫል ስጋት አለበት። ይፈራል፣ ተንበጫጫል። ስለፈራ ነው እንዲህ አይነት ስራ የሚሰራው። ህወሓት ከቀጣዩ ምርጫ በፊት የሆነ ነገር ካልፈጠረ እንደሚከስም የሞት ሰርተፍኬቱ ተረጋግጦ እንደሚሰጠው በደንብ ያውቃል። አሁንም የቀድሞ ህወሓት መሆኑ እንዳለ ሆኖ፣ ማለት በጣም ከባዱ ነገር የገባኝ የሞተን ሰው እንደሞተ ለማሳመን መሞከር በጣም ችግር ነው። ይሄ ለህወሓት ይሄ ጦርነት አሁን እኛ እንደምንለው ህወሓት እብድ እብድ ተጫውታ ከገባችበት፣ እንደዚህ በገመድ ራስን አንቆ የመግደል ያህል ፖለቲካል ሱሳይዳል ነው የሚሆነው። ፖለቲካል ሱሳይድ ነው ይሄ። ራሷን ነው የምታጠፋው። ህወሓት እዚህ ነገር ውስጥ አይኗ እያየ ትገባለች ብዬ አላስብም። በኔ አረዳድ ግን በሻቢያ ግፊት ታደርጓለች። ለምን ሻቢያ ይመጣብኛል ያለውን አደጋ በህወሓት ፊዳነት ማስቀረት ይፈልጋል በእውቀት መስዋዕትነት ህይወቱን ማስቀጠል ይፈልጋል። ጥቂቶች ቆራጦች አልተንበረከክ ነው ምናምን ወፍ የለም አሁን ወፍ የለም ተያይዘን እንመጣለን ሊሉም ይችላሉ። አስቂኝም አሁን ወደ ወልቃይት ምናምን አሁን ቀላል ምሳሌ ልስጣችሁ። የነ ታደሰ ወረደ ቡድን በወልቃይት ምናምን ጉዳይ ነው ወልቃይትን ማስመለስ ፈልጋለሁ ምናምን ነው የሚለው። ወልቃይትን አስመልሳለሁ ብሎ ሲመጣ ከማን ጋር ነው የሚዋጋው? ከማን ጋር ነው የሚዋጋው? እስቲ ዝም ብላችሁ ጭንቅላታችሁን አስሉት። መጀመሪያ የሚዋጋው ከማን ጋር ነው? ኃይል ወልቃይታ አካባቢ ላይ ምና ቢሄድ ቢወር፣ ባለፈው እንዳልኳችሁ ኢሳያስ እቅድ አቅዶ፣ በኢሳያስ እቅድ መሰረት በአፋር በኩል ውጊያ መክፈት አስቦ ነበር። እነኚህ ኃይሎች ደግሞ በውልቃይት በኩል ፈልገዋል። በውልቃይት በኩል ያሉበት የራሳቸውን አላማ አላቸው። በውልቃይት በኩል ደግሞ ሌላ ደግሞ ህዝብ ላይ ያስጠፋ ህዝብ ለጥፋት ሊደግስ መንገድ ሊጠርግ ቬሎ ሊጎትት ሊገረድ የተዘጋጀ ሌላ ኃይል አለ። ትወት እሱ ከዛ ደግሞ ህዝብ ለነፃ ላያወጣ ነው ይላል። እነኛ ኃይሎች ግን ከግምት ውስጥ ያላስገቧቸው ወይ ደግሞ ከግምት ውስጥ ማስገባት ያልፈለጓቸው አበይት ጉዳዮች አሉ። የመጀመሪያው ምን ያህል አቅም አለኝ? የፌዴራል መንግስት ውስጥ ምን ያህል አቅም አለው? ይሄ ውጊያ ሶሪ ለቃሉ፣ ግን ራሳቸውም ሲሉት እንደነበረው ከተጀመረ መጥፊያው ነው የሚሆነው። ለኢሳያስ መጥፊያው ውጊያ ከኖረ ጦርነት ከተጀመረ፣ ጦርነቱ የኢሳያስ ነው። ቀውስ ከተጀመረ፣ ጦርነቱ የኢሳያስ ነው። ቀውስ ከመጣ፣ ቀውሱ የኢሳያስ ነው። ስለዚህ ማንም እዚህ ጋራ ለጋራ ተራራ ለተራራ ብሎ አይሯሯጥም ቀጥታ ዳይሬክትሊ የፌዴራል መንግስቱ ውጊያ የሚያደርገው ከአስመራው መንግስት ጋር ነው የት እዚያው ሜዳው ላይ ነው የሚሆነው ምንም ይሄ ፋክት ነው ብንፈልግም ባንፈልግም ጦርነት አለግንም ጦርነት አልፈልግም ግን ይሄ የሚኖር ነገር ነው ይሄን ከግምት ውስጥ አስገብተዋል አላውቅም አላውቅም እኔ የፌዴራል መንግስቱ ውጊያ ቢጀመር ትጋት አለበት ብዬ አላስብ ይልቁንስ አደጋው ክብደቱ ስጋቱ ለነሱ ያመዝናል። አንደኛ የፌዴራል መንግስቱ ከባለፈው ጦርነት ሙሉ በሙሉ ልምድ ያገኛል። ሁለተኛ የተሻለ ትጥቅ ታጥቋል። የተሻለ ቁመና ላይ የሚገኝ ሰራዊት አለው። ከዛ ኮዝ አለው ትልቅ ኮዝ አለው። ኮዝ ለድል የሚያበቃው ምክንያትም አለው። እሱንም መርሳት አያስፈልግም። ከዛስ በውጊያ የተፈተነ በጦርነት ውስጥ ያለፈ ሰራዊት ደግሞ አለው። ይህንንም ከግምት ውስጥ ማስገባት ያስፈልጋል። ኤክስፔሪየንስ፣ ህዝብ፣ አቅም፣ ሎጂስቲክስ፣ ትጥቅ፣ የተሻለ ቁመና የጦርነትን ውጤት ይወስናል። በዛ በኩልስ ህዝቡ ህዝቡ የህወሓት ትልቁ መሳሪያ ህዝቡ ነው። አንድ መርሳት የሌለባችሁ ነገር ህወሓት ባለው ሰራዊት የገጠመውን ጦርነት በአስራ አምስት ቀን ተሸንፏል። ጦርነቱን ህዝባዊ አድርጎ የህዝብ ማዕበል ሲያደርገው ህዝብ ላለመጨረስ፣ ከህዝብ ጋር ላለመዋጋት፣ ንጹሐንን ለመጠንቀቅ፣ ታጣቂውን ከምናምኑ ለመለየት የሚደረገው ኦፕሬሽን የተጓተተ ጦርነት እንዲሆን ሆኗል። ህዝባዊ አድርጎት ነበር። አሁን ግን ከትግራይ ህዝብ ራሱ ከግማሽ በላዩ ጦርነት አይፈልግም። ራሱ ለሁለት ተከፍሏል። ሌላ ሀይ በነጌታቸው ረዳ ካምፕ እና በህዋት ካምፕ ሌላ ኃይል አለ። የሚሰማው ህወሓትን ብቻ አይደለም። የሚሰማው ህወሓትን ብቻ አይደለም። የሚያዳምጠው በህወሓት ጎን ብቻ አይደለም። የሚሰለፈው ከሌላ ኃይል ጋር አለ ማለት፣ ህወሓት ህዝብም የለውም ማለት። የፌዴራል መንግስቱ ግን ከያኔው በተሻለ የትግራይ ህዝብም በከፊል ከጎኑ ነው ማለት። ጦርነት አይፈልግም። ሌላው ትራውማ ነው። ትራውማ ከባድ ነው። የትግራይ ህዝብ ከጦርነት ትራውማ አልወጣም። ቀስቅሰው። እንትን ብለኸው መንጭቀኸው ምናምን ጦርነቱ ውስጥ ልታስገባው አትችልም። እነ ኬሪያ ኢብራሂም ሲናገሩት የነበረው ጉዳይ አለ አደለም? ይሄ ድሮን ሳይ እንኳን እየሮጠ አውሮፕላን ሳይ እየሮጠ ወደ ቤቱ የሚገባ ወጣት አለ። ስቲል የሚደነግጥ የሚፈራ ድሮን የመጣ የሚመስለው ድሮን የሚል ቃል መስማት የማይፈልግ ትራውማ አለ። ፖለቲካል ትራውማ ከባድ ነው፣ ጊዜያ ይፈልጋል። አሁን ቀስቅሶ ጦርነቱ ውስጥ ለማስገባት ምናምን አመታት ይፈጀው፣ አመታት ነው የሚፈጀው። ከባድ ነው። ኢቨን አይደለም በጦርነት ይቅርና በጦርነት ይቀርቶ በፖለቲካል ትግል ውስጥ የሆነ ጊዜ ላይ የተጋጋለ ትግል ታደርጋለህ እሱ የሚያመጣው ቀውስ ምናምን ይኖራል። ብረትን መቀጥቀጥ በግለቱ ነው። እዛው ግለት ላይ የሆነ የሆነ ነገር ታጇክማል። ከዛስ የዘጠና ሰባቱ ትራውማ ቀጥሎ ቀጥሎ የዳነው እኮ ከስንት ዓመታት በኋላ ከስንት ዓመታት በኋላ ድኖ 2008 ላይ ነው ተቀጣጥሎ እንደገና 2016 ላይ መንግስት ግልበጣ የመጣው። ዓመታት ይፈጃል። እንኳን አይደለም የጦርነት ትራውማ ቀርቶ ማለት ነው። እንኳን አይደለም የጦርነት ትራውማ ቀርቶ እና ይሄ ጦርነት ከተጀመረ የሻዕቢያ ነው። የሻዕቢያና የገረዶቹ ነው። ኢትዮጵያ እንደ ሀገር የምትገጥመው ከሻዕቢያና ከሻዕቢያ ገረዶች ጋር ይሆናል ማለት ነው። እኔ ጦርነት አልደግፍም። አለመደገፌ ግን አያስቀርልኝም። የእኔ ድብድብ መጥላት ሰንባዲ መቶ በቦክስ ቢለኝ በእሱ አልጨበጥኩም። ሰፊ ግንባር ነው ያለኝ፣ በቴስታ ነው የምልህ። ምንም እንትን የለውም ይሄ ሌላ ታሪካ ምንም ትግል የማያስፈልግ ትግል የማያስፈልግም ሰሜን አርማጭሆ ወልቃይት ጠገዴ የሆነውን እንጃ። ሰሊጥ እየሸጠ ይገዛል ጠመንጃ። እንዲያ ነው ማየት ያስፈልጋል። አሁን ኢሳያስ ጦሩን እያስጠጋ ነው በዛ በኩል። በነገራችሁ ላይ እነኚህ ኃይሎች ለምኑም፣ ለግምትም፣ ለምንም፣ ለምንም የሚመቹ አይደሉም። ማለት ይህ ስር የላቸውም አይጨበጡም። እብደት ነው ማለት። በጤናማ ፖለቲካል ድምር እና ስሌት እነሱ ፖለቲካ ውስጥ ከነበራቸው እድሜ አንጻር ደምረው ቀንሰው አውጥተው አውርደው ይወስናሉ ተብሎ የሚታሰቡት ውሳኔ እንትን አይሉ። የሱዳን ፖለቲካ በራሱ በዚህ ላይ የሚኖረው ጫና ቀላል አይደለም። አብደዋል፣ ሰዎቹ አብደዋል። እኔ ታደሰ ወረደም ዘፈኑ አላማረኝም። አንዳንድ ዘፈኖቹ አላማሩኝም። ምን አስባ ነው ይሄን ዘፈን የምትዘፍነው ታዴ ካላችሁ እኔ አላቅም። ያው እኔ አይደለም ታደሰ ወረደን ይቅር እና ባለፈውም ስላችሁ ነበር፣ ማንም ዋንስ ወያኔ ኦልዌይስ ወያኔ ዋንስ ቲ ፒ ኤል ኤፍ ኦልዌይስ ቲ ፒ ኤል ኤፍ። አታየውም እንዴ ምድረ ቀላል ሽማግሌ፣ አንዳንድ ሽበት ጭንቅላት እንደማይመርጥ የሚያሳዩ ሰዎች። እኔ አማርኛ ስለማልሰማ አልሰማዎቸውም እንጂ ያወሩትን እንዴት እንደሚሆኑ ተተርጉሞልኝ ነው የሰማሁት። አንዳንዱ ነገር እና what is possible ብሎ መጠየቅ ወጣ ወሳኝ ነገር ነው። እነኛ ኃይሎች በቃ አጥፍቶ መጥፋት ታውቃል። መጥፋታቸውን ያውቃሉ፣ መውደማቸውን ያውቃሉ፣ አለመቀጠላቸውንም ያውቃሉ፣ አለመኖራቸውንም ያውቃሉ። ስለማይኖሩ አያኖሩንም፣ ስለማይቀጥሉ አያስቀጥሉንም። ተስፋ ስለሌላቸው ተስፋ ሊሆኑን አይፈልጉ። እንዳልኳችሁ ነው። ማለት ተያይዘን እንመጣለን እንኳን ቢሉ ያኔ የፌዴራል መንግስቱ አንዳንድ ቦታ ላይ የሆነ ውንጥ ውንጥ አይነት ነገር እንቅስቃሴ ከኖረ በጣም በእርግጠኝነት ዳር ቆሞ በዝምታ የሚታዩ ነገሮች ይኖራል። ምክንያቱም ህወሓት በግልጥ የፌዴራል መንግስቱን ስልጣን ተጋፍቷል፣ ድንበር ከፍቷል። ድንበር ከፍቶ ህዝብ ለህዝብ ግንኙነት ምናምን የሚል ድራማ እየሰራ ነው። ወንጀል ሰርቷል። ይሄ ወንጀሉ ደግሞ ያስቀጣል። ማስቀጣት ብቻ አይደለም፣ ያስፈርዳል። ማስፈረድ ብቻ አይደለም፣ በጣም ብዙ ኮንሴኮንሶች ይዞ ይመጣል። እነዚህ ኮንሴኮንሶች ግምት ውስጥ አስገብቷቸዋል፣ አላስገባቸውም፣ ደምሯቸዋል፣ አልደመራቸውም፣ ቀንሷቸዋል፣ አልቀነሳቸውም የራሱ ነው ጉዳዩ። ኢሳያስ እንደምታውቁት ነው። ኢሳያስ ኢሳያስ ነው። በማምሻ አድሜው ላስመሽባችሁ። እኔ ስለመሸብኝ እናንተ ይጨልምባችሁ፣ እኔ ጋር ተሰዓት ስለሆነ እናንተ ጋር ንጋቱ መቀጠል የለበትም። እኩል ይምሽብን፣ እኩል ይጨልም፣ አይንጋልን አይነት ቁማር ነው። እየተያያዙ ግን አሁንም ደግሞ የምናገረው ጠቅላይ ሚኒስትሩም ሲያነሱት እንደነበረው እንደ ከዚህ በፊቱ አይነት ውጊያ አይሆንም። እኔ አሁንም እናገራለሁ፣ ጦርነት አልፈልግም፣ ውጊያ አልፈልግም። ግን እንደ ከዚህ በፊቱ አይነት ጦርነት አይሆንም። አሁን ነኝ ሰዎች የፌዴራል መንግስቱ ከተዋጋ በድሮን ነው የሚዋጋው። ስለዚህ ደመና ሲሆን ጠብቀን እክል እንፍጠር እና በእግረኛ ከኛ ጋር ጨቂ ሊሉ ይችላሉ ይችላሉ። ድምር ነው በፖለቲካ እንደዚህ ነው እንደዚህ ሊሆን ይችላል። ያለን ፎርካስት ያደግን ዶት ዶት ዶት ዶት ነው እናስቀምጠው። ነገር ግን የፌዴራል መንግስቱ ከሻዕቢያም ከህወሓትም የተሻለ ቁመና ላይ ነው ያለው። እና ረፉ ረፉ እኔ የለሁበት። አሁን ነኚህ ሰዎች በቀደምም ሳነሳ እንደነበረው የፌዴራል መንግስቱ በኦሮሚያ ተወጥሯል፣ በአማራ ተጨንቋል ምናምን ከነኚህ ከሻዕቢያና ከቲፒኤልኤፍ ጋር በተለይ ከሻዕቢያ ጋር ነው ሲጋ ፌዴራል መንግስቱ እንደ ከዚህ በፊቶቹ ሀገራዊ ውጊያዎች በአንድ እጅና በአንድ እግር አይደለም የሚዋጋው፣ በሁለት እጁ በሁለት እግሩ ነው የሚዋጋው። የስከ ዛሬው የፌዴራል መንግስቱ በሙሉ አቅሙ ምናምን የሚያደርገው ይመስላል። ይሄ ልዩ ኦፕሬሽን የሚጠይቅ ንፁዋን ዜጋ ከንትኑ ከታጣቂው ታጣቂውን ከንጹህ የለየ የምትዋጋው ውጊያ ነው። የራስ ዜጋን መልሶ የመገንባት ኃላፊነትን ይዘ ነው የምትዋጋው። ከሌላ ሀገር ጋር ስትዋጋ እንደዛ አይደለም። በሁለት እጅ በሁለት እግር ነው የምትዋጋው። ከባድ ነው የሚሆነው። ቁጭት አለ፣ እውነት አለ። ግሌን አፈቀ ሀይል ደግመዋል። እኔ ማዝነው በዚህ መሀል በነዚህ ሁለት ኃይሎች እብደት የተነሳ በሚያልቀው ወጣት ያ እንዳይሆን ጸሎቴ ነው። ያ እንዳይሆን ምኞቴ ነው። ጦርነት አልፈልግም። ይሄን ማስቀረት የሚችል የትኛውም አይነት ሰላማዊ መንገድን ደግፋለሁ። አልደግፍም። ጦርነት ነው እኔ ጦርነት ባይኖር ደስ ይለኛል ማለት ማን ጦርነት ይሄ ምንድን ነው? ዋርፌር ኢዝ ኤ ግራውንድ ኦፍ ዴትስ። በቃ ሞት የሚሰማበት፣ ጩኸቶች የሚበረክቱበት፣ ብዙ ናፍቆቶች በእምባ የሚያበቁበት፣ ብዙ ጉጉቶች በሞት የሚደመድሙበት፣ ብዙ ተስፋዎች በባሩድ ሽታ የሚታጠኑበት፣ ብዙ ነገዎች በታንት ኳኳታ ጸጥ የሚሉበት ብዙ ህልሞች በብዙ ፍንዳታዎች አቧራ የሚለብሱበት፣ አካል የሚጎልበት፣ ነፍስ የሚጠፋበት፣ ህልም የሚከስምበት፣ ወጣትነት እንደ ጧፍ ነዶ የሚጠፋበት ሜዳ መሆኑን አውቃለሁ። ግን እነኚህን ነገሮች የሚከፈሉለት ዋጋ ይወስናቸዋል። ለምንድን ነው እንደዛ አይሆንኩት የሚለው ይወስናቸዋል፣ ይወስናቸዋል። ማንም ጦርነት አይደግፍም። እነኚህ ግን ሁለት ኃይሎች ሻቢያና ቲፔሌፍ የሚባሉ ኃይሎች ጦርነት ለማስቀረት የሚረዱ መንገዶችን በሙሉ እየዘጉ ነው። ስለዚህ ኢትዮጵያዊ ደግሞ ቆሞ አይሞት መቼስ። አይንን እናጥፋ ያሰቡት አይመስለኝም። ኢኮኖሚካል ቀውሱን የደመሩት አይመስለኝም ጥፋቱን ዓለም አሁን ካለበት ሁናቴ አንጻር እራሱ ይህንን የተመለከቱት አይመስለኝም እና እንቅስቃሴያቸው ሁሉ የሆነ አይነት እንትን ለማድረግ ነው። የፌዴራል መንግስቱንም አብዩዝ አርገውት የሆነ ነገር ውስጥ እንዲገባላቸው የሆነ ቀውስ ውስጥ ሆይ ሆይ ብሎ አብሯቸው እንዲጫዋጫ ምናምን ፈልገዋል። እዛ ውስጥ አብሯቸው ገብቶ እንዲንቦራጨቅ ፈልገዋል። ለዛ ነው ኢሳያስ ጦሩን የሚያስጠጋው ምናምን እንትን የሚለው እና ኤርትራ አጠፋለች እና ኤርትራ እንዳጠፋ ተነቃቁ የሚልም እንትንም አለ። ይህን ይህንንም በደንብ አድርጎ ማየት በደንብ አርጎ መመልከት ያስፈልጋል፣ እነኛ ሀይሎች የሚያደርጉትን እንቅስቃሴ እና እንደው በእብደት ባያደርጉት ጥሩ ነው። ከቀልባቸው ከሆኑ ይሄን እንደማያደርጉ ገምታለሁ። በዚሁ ከቀጠሉ ግን የሆነች ነገር ለማድረግ ወደ ኋላ እንደማይሉ እንቅስቃሴቸው ያስታውቃል። አይድኑ አይፈወሱም። ባለፈው እንዳልኩት አይማሩም አይምሩም አይመረመሩም እና የተሻለ ቁመና የተሻለ ሰርቫይቫል ጥያቄ ያለው ኃይል ነው እና አሁንም ደጋግመው እንዲሰሙት የምፈልገው ጠቅላይ ሚኒስትሩ ባለፈው ያሉትን ውጊያው እንደከዚህ ቀደሙ አይሆንም እንደከዚህ ቀደሙ አይነት አይደለም ለየት ያለ ነው ብለዋል እና ኮዝ የላችሁም እናንተ ለውጊያ የሚያበቃ ምንም ኮዝ የላችሁም ይቅርባችሁ እመኑት ተባብረን እንደግ ተባብረን እንድማ የሚባለው እንትስቲ እንደ ቀልዳት እና ከዛ አንፃር ብታዩት በጣም ሸጋ ነው ነው የምንለው። እኔ ግን ያው እንደዛ ነው ነገሩ ነገሩ ነገሩ እንደዛ ነው፣ እንደዚህ ነው፣ እንደዛ ነው፣ እንደዛ ነው፣ እንዲያ ነው ብለን ነው የምናልፈው። ከነገሩ ጦ ምደሩ ይባላል በዛ እጅግ ሸጋ ነው እያስባለሁ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮነር ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁን ተመልሰናል፣ በተደጋጋሚ መጣታችን እንቀጥላለን። ደግሜ እላለው የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውዴ ዮሐንስ ኮነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን።